በሁለት ሺ ሦስት ዓመተ ምህረት የማይቻል የሚመስለው ዓለምን ያስደነገጠው ዜና በቤልጂየም ተሰማ። በዓለም ላይ የአልማዝ ንግድ ዋና ማዕከል የሆነችው ከ80% የዓለም አልማዝ ይገኛል ተብሎ የሚታሰባት ትልቁ አንትወርፕ የአልማዝ ማዕከል ከ100 ሚሊዮን ዶላር በላይ ተዘረፈ። ዘራፊዎቹ እነማን ናቸው? እንዴትስ ሊዘርፉ ቻሉ? በመጨረሻስ እያዙ ይሆንስ? አንትወርፕ በዓለም ላይ የአልማዝ ንግድ ዋና ማዕከል ነች። ከ80% በላይ የዓለም አልማዞች በዚህ ያልፋሉ፣ ከመቁረጥ እስከ መሸጥ። ከተማዋም በአልማዝ ትታወቃለች። የአልማዝ ንግድ ለዚች ሀገር ልክ እንደ ልብ ነበር። ለዛም ይህ ማዕከል በጣም ይጠበቅ ነበር። አስቡት፣ ማዕከሉ 64 የደህንነት ካሜራዎች፣ በዓለም ላይ አሉ የተባሉ ዳይመንድ ስኳድ የተባሉ ጠባቂዎች፣ በኤሌክትሮኒክ ካርድ የሚሰሩ በሮች፣ ካርዱም የሚሰጠው ለተወሰኑ ሰዎች ብቻ ነበር። እሱን አልፈን ወደ ውስን ስንገባ የአካባቢውን ሙቀት ብቻ በመለካት ሰው እንዳለና ሰው እንደሌለ የሚያውቀው ኤሌክትሮ ማግኒት ራዲሽን የተባለ ቴክኖሎጂ፣ በእንቅስቃሴ ሰው እንዳለ የሚያውቀው ሞሽን ዲክቴክተር፣ በህንፃ ውስጥ ያሉ ምንም አይነት ቫይብሬሽን በሰከንድ ውስጥ የሚለይ ሳይዝሚክ ሴንሰር እና ብዙ አላርሞች ተገጥመዋል። ወደዚህ ቦታ መግባት የሰማይና የምድር ያህል ከባድ ነው። ግን አንድ ሰው ይህን ለመሞከር ደፈረ። እሱም ሊዮናርዶ ኖቶርባርቶሎ ነበር። ሊዮናርዶ ኖቶርባርቶሎ ተራ ሌባ አልነበረም። ይህ ጣሊያናዊ የጌጣጌጥ ሌባ በወንጀል ዓለም ውስጥ ልምድ ያለው ብልህነቱ የተዋጣለት ዘራፊ ነው። እሱና ቡድኑ በተለምዶ ዘስኩሎፍ ቱሪን ተብለው ይጠራሉ። በቡድኑም የተለያዩ ባለሙያዎች ያቀፈ ነው፣ ከኤሌክትሮኒክስ ባለሙያ እስከ መቆለፊያ መክፈቻ ድረስ። ለሁለት ዓመታት ያክል እቅድ አጥተው ነበር። ኖቶርባርቶሎ በሐሰተኛ ማንነት በማዕከሉ ውስጥ ቢሮ ተከራይቷል። ይህም የደህንነት ሥርዓቶቹን በቅርብ እንዲያጠኑ ረድታቸዋል። የካሜሮች ቦታ፣ የሴንሰሮች ሥራና የጠባቂዎች ፈረቃም ሊያቁ ችሏል። ቡሩ መምቀስ ሴንሰሮች ለማለፍ ልዩ መሳሪያዎች፣ የካሜሮች ምስል ለመቀነስ የሚያስችሉ ዘዴ እና የተሳሰበ መቆለፊያ ለመክፈት መሳሪያዎቹ ተጠቅሞ ነበር። ሰላም ሰላም ጋይስ፣ እንዴት ናችሁ? እንደነዚህ ያሉ የወንጀል ታሪኮችን ይዘንላችሁ እየመጣን እንገኛለን። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አሁን አንድ ደቂቃ ወስዳችሁ ሰብስክራይብ ታደርጋላችሁ። እስኪ እስኪ አዎ፣ እንደሱ አርጓ። ዘረፋውም የተፈጸመው በፌብሩዋሪ 15 2003 ቅዳሜ ዕለት ነበር። ይህም ቀን ለይተው ነበር የመረጡት። ምክንያቱም የደህንነት ሰራተኞች ብዙዎቹ የአይሁድነት ተከታይ ስለነበሩ ቅዳሜ ለተረፍታቸው ነበር። ቡድኑን በምሽት ጨለማ ውስጥ ተንቀሳቀሱ። የመጀመሪያውንም የደህንነት እርምጃ በማለፍ ወደ ማዕከሉ ገቡ። የሙቀት ሴንሰሩ የሴቶች የፀጉር ስፕሬ ሲረጭ ሴንሰሩ መስራት አቆመ። የካሜራዎች ምስልም በተቀዳው ቪዲዮ ተተካ እና ሜቶ ሳሰቡን የቮልት ቁልፍ ባዘጋጁት መሳሪያ ከፍተው ወደ ዋናው መጋዘን ገቡ። መጋዘን ውስጥም 136 የደህንነት ሳጥኖች ነበሩ። እናም ቡድኑ ከነዚህ ውስጥ 123ቱን መክፈት ቻለ። ከመቶ ሚሊዮን ዶላር በላይ ዋጋ ያላቸው አልማዞች፣ ወርቆችና ሌሎች ጌጣጌጦችንም ሰረቁ። ይህ ሁሉ በአንድ ላይ ተፈጸመ። እንዲያለ ለ የማይቻለ የሚመስለውን የቻሉ ድንቅ ዘረፋ ያካሄዱ ሰዎች ክፍያቸው መቶ ሚሊዮን ዶላር ነበር፣ ግን ይህን ሁላ ነገር አቅደው ትንሽ ተሳሳቱ። ስርቆቱ ፍጹም ቢመስልም ቡድኑ ትንሽ ስህተት ተገኘበት። ከስርቆቱም በኋላ ቡድኑ በአንትወርፕ አቅራቢያ ባለ ደን ውስጥ ቆሻሻ ጥሎ ተገኘ። በዚህም ቆሻሻ ውስጥ የምግብ ፓኬጅ፣ የወረቀት ቁርጥራጭ እና ሌሎች ትናንሽ ማስረጃዎች ተገኘ። በተለይ ደግሞ በአንድ የምግብ ፓኬጅ ውስጥ በተገኘ ሳንዱች ላይ የተገኘ ዲኤንኤ ማስረጃ ወደ ሊዮናርዶና ኖቶርባርቶሎ እንዲደርስ አድርጎታል። በተጨማሪም በማዕከሉ አቅራቢያ ያሉ የተወሰኑት ካሜራዎች ላይ ታይተዋል። ይህም ፖሊስ ተጨማሪ ፍንጭ እንዲያገኝ ተደርቶታል። የማዕከሉ የደህንነት ሰራተኞችም የተከራዮችን ስም ዝርዝር በማዩበት ጊዜ የኖቶርባርቶሎን ስም ያገኙታል። ይህ ሁሉ መረጃ ወደ እሱና ወደ ቡድኑም ሊያመራቸው ችሏል። በስተ መጨረሻም 2005 ሊዮናርዶ ኖቶርባርቶሎ ተያዘ። ለአስር ዓመታትም ተፈረደበት። ቢሆንም ግን አራት ዓመት ብቻ ነበር የታሰረው፣ በ2009 ተፈታ። ፖሊስም ዘራፊዎችን ቢይዝም የተዘረፈውን አልማዞችና ሌሎች ንብረቶችን ግን ሊያገኝ አልቻለም ነበር። ይህም ምስጢር የዚህን ታሪክ የበለጠ አስደናቂ ያደርገዋል። አልማዞቹ ወዴት ጠፉ? በጥቁር ገቢያ ተሽጧል ወይስ ተደብቋል? እስከ ዛሬ ማንም አያውቅም። ኖቶርባርቶሎ በቃለ መጠይቅ ላይ እንደተናገረው ስርቆቱ ከተጠበቀው በላይ ትልቅ እንደነበርና እሱ እንኳን ሁሉንም ዝርዝሮች እንደማያውቅ ነበር የተናገረው። ይህም የተራቀቀ የወንጀል ኔትወርክ መኖሩንም ይጠቁማል። የሊዮናርዶ ኖቶርባርቶሎ ትክክለኛ ፎቶ ይህን ይመስላል። ይህ ስርቆት የአንትወርፕ አልማዝ ማዕከል የደህንነት ስርዓቱን ሙሉ በሙሉ ለውጦታል። ከዚህ በኋላም አዳዲስ የደህንነት እርምጃዎች ተጨምረዋል እናም የአልማዝ ንግድ ኢንዱስትሪ የበለጠ ጥንቃቄ እንዲያደርጉ ረድቷል። ይህ ታሪክ የሚያሳየው የብልህ እቅድና ቴክኖሎጂ ምን ያህል ሊያደርጉ እንደሚችሉ ነው ግን ደግሞ በተመሳሳይ ሁኔታ ትንሽ ስህተት ምን ያህል ውድመትን ሊያስከትል እንደሚችል ያሳያል። የአንትወርፕ የአልማዝ ስርቆት በወንጀል ታሪክ ውስጥ እንደ አፈ ታሪክ ይኖራል። የተራቀቀ እቅድ፣ የማይታመን ውጤት እናም ያልተፈታ ሚስጥር። ስለዚህ ታሪክ ምን ታስባላችሁ? አልማዞች ወዴት የተደበቁ ይመስላችኋል? ኮሜንት ላስቀምጡልኝ። የዛሬው ቪዲዮ እንመስል ነበር። ታሪኩን ከወደዳችሁት ላይክ ሼር እንዲሁም እንዲያሉ ያሉ የወንጀል ታሪኮችን ለመከታተል ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ጤና ይስጠልኝ።